ነው እንጂ ሳለቅስ ቆይቻለሁ። ጠዋት አካባቢ ነው ደውሎ ሰው እንኳን አደረሰሽ ይላል። እሱ ደውሎ ልጃችን ዲኤንኤ መመርመር አለበት እንዴ፣ ምን ማለት ነው? ብር እስከየት መጥቶ ነው እንዴት እኔን አታምነኝ ማለት ነው? ጭራሽ በልጅ የመጣ ምናምን ብፈልጊ ኩላሊት ሽጪ ብሎ ጆሮ ላይ ዘጋው። እንግዲህ እኔ ተስፋ እንድቆርጥ እያደረገ ያለው ጥረት ነው ይሄ። የገባችሁ ማንም ሴት ልጅ በልጇ ከመጣባት ይሄን አይነት ቃል ከተናገራት ሁለተኛ ወደ እሱ የመመለስ ፍላጎት ዓላማ ይኖራታል ብዬ አላስብም። ሶ እሱ ደግሞ እኔ ተስፋ አልቆረኩም ነበር ከነገ ዛሬ አሞት ይሆናል ጸበል ሂዶ ተሽሎት ይመጣል እያልኩኝ ስለነበረ ከፍ ያለ ሰላም፣ ሰላም ውድና እየተከበራችሁ የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ ሁላችሁም ንፍቅ ብላችሁኛል፣ ደህና ናችሁ ያለው እግዚአብሔር ይመስገን። ውድ ኦርቶዶክሳውያን እንኳን ለሆሳዕና ባህርያ አደረሳችሁ። ብርሃነ ትንሣኤውን እንድናይ ደግሞ እያምላካችን ፍቃድ ይሁን። እንደ ሙስሊም እህቶች እንድሞቼ እንዴት ናችሁላችሁም አለው እግዚአብሔር ይመስገን። ዛሬ እንግዲህ እናንተም እንዳላችሁኝ ስታለቅሽ እንዳናይሽ ብላችሁኛል። እኔም እንግዲህ ፈጣሪ እየፈቀደው እና የወደደው እየሆነ ነው ያለው። እሱን በማመን የሚያስለቅሱ ነገሮች ቢኖሩም ላለማልቀስ ወስኜ፣ ዛሬ እንደተለመደው ለእናንተ አዲስ ነገር ልነግራችሁ መጥቻለሁ ማለት ነው። እና ሁላችሁም ቤተሰቦቼ፣ ይህ ይቱ ማለት ለእኔ ትልቅ ነገር ስለሆነ ለልጄም ለእኔም ዋስትና ስለሆነ በአሁኑ ሰዓት ሌላ ስራ ተንቀሳቅሼ መስራትም ስለማልችል ሁላችሁም ስለምታውቁ ቪዲዮን እስከ መጨረሻው በማየት ላይክ፣ ኮሜንት፣ ሼር በማድረግ አስተያየታችሁ አይለየኝ። እስካሁን እንዳበረታታችሁኝ አሁንም ከጎን ይሆኑ እወዳችኋለሁ። ከጎን ይሆናችሁ ሰፖርት ለምታደርጉኝ አይዞሽ ለምትሉኝ ፈጣሪ በያላችሁበት ይጠብቃችሁ፣ አይዞሽ ይበላችሁ። ዛሬ ግን ነገሩ ከስከ ዛሬው በበለጠ የሚያስለቅስ ነገር ነው። ግን ዛሬ ደግሞ በዓል ነው። ለምን ነው ማለቅ? ሰው ማንን ደስ እንዲለው ብዬ ነው እንግዲህ ባለፈው ላይ በላይ የሆነ ተስፋ ነገር ሰጥቻችሁ ነበረ። ጊዮን የሆነ ቴክስት ላክልኝ እና ያ ነገር እኔ ይቅር እንድለው ፈልጎ ነው ምናምን ብዬ አማክራችሁ እናንተም ቁጭ ብላችሁ አውሩ ብላችሁኝ ነበረ። እኔም ደግሞ እናንተን ቤተሰቦቼን በመስማት ደውዬ ላወራው ሞክሬ ነበር። ስልክ አያነሳም። እኔ ጋር ስልክ ማንሳቱን ትቶ እንደነገርኳችሁ ዩቲዩቡ በሱም ስለሚያውቀው፣ ኢሜሉን መግባት ስለሚችል በሁለታቸው ፍቅር ላይ ስትሆኑ ሁሌ ነገራችሁ ሼር ነው እና የእሱም ስልክ ላይ ኢሜሊም ፓስወርድም ስላለ ገብቶ ቪዲዮ ሰርቷል፣ አይቼዋለሁ። በጣም ግን ተቀይሯል። በጣም አስመሳይ ሆኗል። ሁላችሁም እንዳያችሁት እወዳታለሁ፣ ግን አብሬት ልኖር አልችልም። ምን ማለት ነው? ሰው ከወደደ አብሮ እንዳይኖር የሚያስገድደው ነገር አይኖርም። ባለፈው እናንተ ኮሜንት እንደሰጣችሁኝ ሊመስለው ይችላል። ለማንም አውሪው ካንቺ እንዳይቀር ብላችሁኝ ነበር። ግን አሁን ሰበብ ፈልጎ ነው እንጂ ሰዎች ስላወሩ ብቻ ትዳርን የሚያስበትን ነገር ሊኖራል ብዬ አላስብም። ምክንያቱም ከወደደኝ፣ ካከበረኝ ወደፊት አብሬ ለመቀጠል ከፈለገ ልቡ ከሌላ ሴት ጋር ባይሸፍት ኑሮ ማንም ሰው እንደዛ ቢለው ደግሞ ያውቃል? እኔንም ምን ስትለኝ እንደነበር በውስጥ ስለሱ ምናምን ስለሚያውቅ ሪል ነገር ነው ብሎ አያስብም ነበር። አሁን የተረዳሁት ነገር ቢኖር እሱ ውሸታም ነው፣ ገባችሁ? ከኔ መራቅ ፈልጓል። እሱ ደግሞ መብቱ ነው። አያችሁ፣ የሰው ልጅ በአንድ ነገር ሊጎዳ የሚችለው በትኩስነቱ ነው። አሁን ግን ኦልሬዲ አንድ ወር ሊሆነን ነው ብዬ አስባለሁ። በጣም በቃ በመካከላችን ርቀት ከተፈጠረ እና እኔም መጽናናት ላይ ነኝ። የማይረሳ ነገር የለም። የእናቴን ሞት ረስቼው ይሄው እዚህ ደርሻለሁ። ረስቼው ስላችሁ የእናቴ ሀዘን ተረስቶኝ ሳይሆን ግን ያው ተጽናንቼ ተዳርጄ ልጅ ወልጄ እየኖርኩኝ ነበረ። አሁን ትዳሩ ባይሳካም ማለት ነው። ወንድም ልጅ ደግሞ እንኳን ገፍቶ ረግጦ የሄደን ገፍታችሁ ረግጣችሁ ብትሄዱ ራሱ የማይረሳ ነገር የለምና፣ አሁን እየተጽናናሁ ነው። ዋናው ነገር ግን ልነግራቸው የመጣሁ ዛሬ ምን ቢላይ ጥሩ ነው ማይታመን ማይታሰብ ነገር ቤተሰቦቼ ከጎኑ የሚሆነች የምትስቅ ልጅ ምናምን አለች። እንግዲህ ከሴት ጋር መሆኑ ሊነግረ ይፈልገው እንደሆነ አላቅም። ደወለና እንግዲህ በህይወቴ እሱናን አንድ ላይ ያለን አንድ ቀንም ቢሆን ኤልዳና ወይ ሃይማኖት ብሎ ጠርቶኝ አያቅም። እማዬ ነው የሚለኝ፣ የምር ማለት ነው። እና ሄሎ ኤልዳና አለኛ። አቤት፣ እኔም ስልኩን አነሳው። አዲስ ነገር ካለብዬ አንችና እኔ ግንኙነታችን እንዲቀጥል ከፈለግሽ ልጃችን ዲኤንኤ መመርመር አለበት። ክው ነው ያልኩ። ቤተሰቦች በበዓሉ እናንተ ፊት ላለማልቀስ እናንተም እንዳይደብራችሁ ላለማ እንትን ለማለት ነው እንጂ ሳለቅስ ቆይቻለሁ። ጠዋት አካባቢ ነው ደውሎ ሰው እንኳን አደረሰሽ ይላል፣ እሱ ደውሎ ልጃችን ዲኤንኤ መመርመር አለበት። እንዴ ምን ማለት ነው? ብር እስከየት መጥቶ ነው? እንዴት እኔን አታምነኝ ማለት ነው? ጭራሽ በልጄ መጣ ምናምን ስለው፣ ብፈልጊ ኩላሊት ሽጪ ብሎ ጆሮ ላይ ዘጋው። እንግዲህ እኔ ተስፋ እንድቆርጥ እያደረገ ያለው ጥረት ነው ይሄ። ገባችሁ? ማንም ሴት ልጅ በልጇ ከመጣባት ይህን አይነት ቃል ከተናገራት ሁለተኛ ወደ ሱ የመመለስ ፍላጎት አላማ ይኖራታል ብዬ አላስብም። ሶ እሱ ደግሞ፣ እኔ ተስፋ አልቆረኩም ነበር ከነገ ዛሬ አሞት ይሆናል ጸበል ሂዶ ተሽሎት ይመጣል እያልኩኝ ስለነበረ ከፍ ያለ ድምፅ ሴት ልጅ እየሳቀች እያሰማ ይሄንን ቃል ተናገረኝ። በቃ የለሁም፣ ድንዝዝ ብዬ ነው የቆምኩት። በቃ ልጅንቅፍ አድርጌ በጣም ነው ያለቀስኩት። ቤተሰቦቼ እና በቃ ሁላችሁም ማወቅ ያለባችሁ የጊዮንናኒ አብቅቷል። ካሁን በኋላ የሱናኒ ነገር አብቅቷል። በቃ ማንም ሰው እንዳይሸወድ ማለት ነው እኔ የምመክራችሁ ከኔ ህይወት ተማሩ ነው። ማንም ሰው ለምድ ቢለብስም ተኩላ ነው። ውስጡ የበግ ለምድ ቢለብስም ተኩላ ነው። እያያችሁ ነው እነ ቅዱስና ልዩ እንዴት አይነት ስስማት የሆነ ላይፍ እንደነበራቸው እንዴት አይነት ምርጥ ትዳር እንደነበራቸው እያያችሁ ነው። አሁን ላይ ደግሞ ምን ላይ እንደሆኑ እያያችሁ ነው። ሶ እኔንጃ፣ እኔንጃ። ትዳር ባለመያዝ እራሳችሁን ከብስጭት ከበሽታ አድኖ አይባል። መልካም ትዳሮችም አሉ፣ ግን ጨዋ አይደለም ደግሞ አይቀመስም። ቤተሰቦቼ ብቻ እኔ አሁን በቃ በዓል መቶ የሰው ልጅ ትዳሩ ጋር ባሉ ጋር ልጁ ጋር ያለውን ቤት ያፈራውን አዘጋጅቶ አምላኩን አመስግኖ በዓልን በሚውልበት ታይም እኔ ግን እንደዚህ አይነት ነገር ላይ ነው ያልኩት። ብቻ ግን ፈጣሪ ይመስገን ልጄ ጤነኛ ልጅ ነው ያጫውተኛል። እኔም እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ከጎኔ ደግሞ ከመወለድ በላይ መወለድ ቋንቋ ነው እናንተን የመሰለ ቤተሰብ አለኝ። እንደዚህ ቪዲዮ ፎይ ብዬ የጨነቀኝን የደበረኝን ያስለቀሰኝን ያስከፋኝን ነገር ለእናንተ ስነግራችሁ ምን ያህል እንደሚቀለኝ አታውቁም። ብዙዎቻችሁ እዚህ እየመጣሽ አታወሪ፣ ቤተክርስቲያን ሄደሽ ለአምላክሽ ነገሪው። ኦፍኮርስ ለአምላኬማ በጣም ነው የምነግረው። ለአምላኬማ እግዚአብሔር ይመስገን ልቤ እግዚአብሔርም በጣም ያምነዋል። አምላኬን በድንግል ማርያም በፈጣሪ እጅግ በጣም እተማመናለሁ። ካለሁበት ድቅድቅ ጨለማ ከመጥፎ ስሜት የሚያወጣኝ አምላክ ነው ደግሞ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም ብሎ እንዳለ አምላክ ለሴትና ለወንድ ብቻ ሳይሆን የሰው ልጅ በሙሉ ሰው ያስፈልገዋል። ለሰው መድኃኒቱ ሰው ነው። ሶ እንደዚህ እኔ ለናንተ እንዲተበደልኩ እንዲሆንኩ ስላችሁ፣ እናንተ ደግሞ ጊዜያችሁን፣ ሰዓታችሁን በስራ ድክም እያላችሁ ለኔ ጊዜ እየሰጣችሁ ረጅም ኮሜንት እየሰጣችሁ ያንን ኮሜንት እኔ ሳነበው ደግሞ በጣም ነው መስናነው ስቲል ነው ከጎን ይሁናችሁ እየደባበሳችሁ አይዞሽ ኤልዱ እንደምትሉኛል ነው የምቆጥረው ማርያም ነው እያካበድኩኝ፣ ወይ ደግሞ እያስመሰልኩኝ አይደለም፣ እና ለዛ ነው የምተነፍሰው። እኔ ደጋግሜ ነግሬያቸዋለሁ፣ መዋሸትም አልወድም። ሶ ይህን ቪዲዮ የምቀርጸው ብያቸዋለሁ። አንድ እናንተ እንድትማሩ በደንብ እንድታጠኑ፣ ሴት ልጅ ናችሁና በፍቅር ብቻ ዘላችሁ እንዳትገቡ፣ ከብዙዎቹ ህይወት መማር እንዳለባችሁ። ሁለት ደግሞ ይህን ቪዲዮ ቀርጬ ስልክ እናንተ በሚታዩልኝ እይታ በምሰጡኝ ኮሜንት፣ በምሰጡኝ ላይክ እና ሼር ለኔ አንድ ዶላር ቢቆጥር ቫሊው አለው። ገባችሁ? ልጄ ገና አመት ከስድስት ወሩ ነው የትም ጥዬው ስራ ሊጀምር አልችልም። ሶ ያለኝን አስቤዛ ያለኝን ነገር ማሟላት የትቤን ሰርቸው ማንንም እኔ እርዳታ አልፈልግም። እግዚአብሔር ይመስገን፣ ልጄ ትንሽ ከፍ ካልልኝ አይደለም ከሀገር ውጭም አገር ውስጥም ሁኜ ሰርቼ መለወጥ እችላለሁ። ገና ወጣት ነኝ። እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ግን ለአሁኑ ለጊዜው ከእናንተ የምፈልገው እርዳታ ቢኖር ቪዲዮዬን እስከ መጨረሻ እያያችሁ፣ ምናልባት አንዳንዶቻችሁ የእኔን ንግግር ላይመቻችሁ ይችላል ምናምን፣ ግን በቃ እንደ ቤተሰብ አይታችሁ ቪዲዮዬን እስከ መጨረሻ ከፍታችሁ የሀሳብ አስተያየታችሁን እየሰጣችሁኝ፣ አንደኛ እንዳልኳቸው ሳወራችሁ ቅልል ይለኛል። እናንተ ትማሩበት አላችሁ። ሲቀጥል ደግሞ ቪዲዮ ለኔ ስለሚያስፈልገኝ ማንኛውም ሰው ዩቲዩብ ሰርቶ እንትን እንደሚለው ሞር ለኔ ደግሞ ስለሚያስፈልገኝ ነው ቪዲዮ የምሰራው። እኔ ትዳሬንም እዚህ አምጥቼ ላማ አይደለም ሳማም አልሰማችሁኝም ባማ ኑሮ ብዙ የሚታሙ ነገሮች አሉ። ግን የልጅ አባት ነው እሱ። ይመቸው የፈለገውን ነገር ያድርግ። በቃ ሰው ደስ ያለውን ነገር ነው ሊያደርግ የሚችለው። እኔ ለሱ እየከፈልኩት ዋጋ ይሄ ከሆነ የሚገባኝ፣ ምንም ማድረግ አልችልም። ቤተሰቦች ግን ቃል የምገባላችሁ ነገር አላለቅስም፣ በሚዲያ ሁለተኛ አላለቅስም። በቃ ባለቅስ ኑሮ እንደ ዛሬ የሚያስለቅስ ነገር የለም። ምን ማለት ነው? ዲኤንኤ ካልተመረመረ ልጃችን ማለት አልገባኝም። በቃ እንደ እኔ መጣ ወይ ከስደት ቀጥታ እሱ ጋር ነው። በቃ አዲስ አበባውን ላይ የተቀበለኝ እሱ ነው፣ አዲስ አበባ ተቀበለኝ። አንድ ላይ ቆየን አየሁት አየን ከዛ ተነጋገር ነገሮችን ከዛ በቁርባን ተጋባን እግዚአብሔር ደግሞ በልጅ ባረከን እንደወደኩ አልቀርም ፈጣሪ አምላክ ነገ ጧት የተሻለ ህይወት የተሻለ ነገር ላይ ስደርስ የእውነት እሱ በትክክለኛ ነገር ከሆነ ዲኤንኤ ያለው የትኛውንም ገንዘብ መስዋዕት ከፍዬ አስመረምረዋለሁ ልጄ አይቶ ግን ድርሽ እንዳይል ልጁ በቃ ትልቅ ሆኖ እንኳን ይሄንን ሪከርድ አድርጌ አስቀምጬ አሰማዋለሁ። ለምን ቢሆን እናቱን በዚህ ልክ እንደሰባበረኝ ማወቅ አለበት። ብዙዎቻችሁ የበደሎቻችሁን እየደበቀች ለምን ነው የምደብቀው? እንደ በዚህ ሰዓት እኮ ልጄ እኮ የአባት ፍቅር እኮ ያስፈልገዋል። እሱ ግን ባለፈው እንዳልኳችሁ መጣ ወስደዋለሁ ብሎ ከዛ ውጭ መቶ አያውቅም። ገባችሁ? ደውሎ እንኳን ልጄ እንዴት ነው ሊላ አልቻለም። ዛሬ ደውሎ እንዳልኳችሁ መጥፎ ነገር ነው የተናገረኝ፣ በጣም የሚያስጠላ በጣም አምሮ የሚነካ ነገር ነው የተናገረኝ እና በጣም ነው የከፋይ ቤተሰቦቼ፣ ብቻ በቃ ገጠርም ሊሄድ አሰብኩት፣ የጋ ሄጄ ለምናሳለ አላሳልፍም ብዬ አሰብኩኝ። ግን እንዳልኳችሁ ያለው ሁኔታ አሁን ጥሩ አይደለም። ሁሉም ነገር በቃ አይመቻችን ብቻ ግን ፈጣሪ ያውቃል። ለማንም በጣም ጀብሮ ነበር እያወራሁት። ከዛ በቃ ከራሴ ጋር ተመካክሬ ያላዋራቸውም ለቤተሰቦች፣ ለምን አንዳንድ ነገር አልነግራቸውም። እነሱም ደግሞ እንደተለመደው ደስ በሚል ቃላት ደስ በሚል ኮሜንት እንደዚህ እንደዚህ እንደዚህ ቢለው ሲያጽናኑኝ፣ ኮሜንታቸውን እያነበብኩ እኔም ደስ ይለኛል። ኦልሬዲ በቃ በሚዲያ በቃችሁም ምጽፉ ኮሜንት እስቲል ነው ቁጡ ነገር ራሱ የምጽፉት እንደ ቤተሰብ ተግሳጽ ነው እኔ የማየው ይሆናል አይደል አንዳንዴ አንቺ አትጀጄ ለምን ደም ታለቅሽ ቆፍጠን በይ ምናምን የምትሉት ነገር ራሱ ለኔ በጣም ደስ በቃ እንደውም ስሜት አለው እሱ ኮሜንት ሳነበው በቃ እንደ መቼም አንድ ሰው የሚቆጣው የራሱ የሆነን ሰው ነው ገባችሁ ሶ እናንተ ደግሞ እንደ ራሳችሁ እንደ እህታችሁ እንደ ቤተሰብ ስላያችሁ ስለሆነ ያንን ነገር እየተቆጣችሁ የምጽፉልኝ ደስ ነው የሚለኝ። ከፋታል ብላችሁ እንዳታስቡ። ዛሬ እንግዲህ ስጠፋ ምኑን አይሆን ማለታቸው አይቀርም አይደለ? መቼም ምናልባት አንዳንድ ሰዎች የራሷ ጉዳይ የምትሉልት ነው ስላላችሁ እንጂ ብዙዎቻችሁ የእኔ ጉዳይ እያሳስባችኋል ብዬ ነው የማስበው። እኔም በእናንተ ቦታ ቢሆን ስለማስብ እናንተ በእኔ ቦታ ብትሆኑ ምኑን የሆን የጠፉት ማለት ስለማይቀር ዝም ከምል ዛሬ የተፈጠረውን ነገር ለምን አልነግራቸውም? በዛውም ኦርቶዶክሳውያን እንኳን አደርሳችሁ ለምን አላላቸውም ብዬ ነው ቪዲዮ ልሰራ የተነሳሁት ቤተሰቦቼ እና ዛሬ ያለው ነገር ይሄ ነው፣ ያናደደኝ ይሄ ነው እንዳልኳቸው። ይህን ቪዲዮ እስከ መጨረሻው በማየት ከጎኔ መሆናችሁን አሳዩኝ። እስከ መጨረሻው ስታዩት ነው ዩቲዩብ ቫይራል የሚያወጣው። ግማሽ ካያችሁ ሁለት ደቂቃ ሶስት ደቂቃ አይታችሁ የምትተውት ከሆነ ግን ይህ ነገር መጥፎ ነው ብሎ ስለሚያስብ ቫይራል አያወጣውም እና ቫይራል እንዲወጣል ሰብስክራይበሬ እንዲጨምርልኝ በዩቲዩብ ውጪ ነገ፣ በእናንተ በእነሱ ላይ እኮ ነው። ስማችሁን እንዳመሰግን ነገ ጧት እኔ አካባቢ ያላችሁ፣ ወደ ወሎ መስመር ያላችሁ፣ የትም ሀገር ሆናችሁ በስልክ ደውላችሁ ስለ ዩቲዩብ አንዳንድ ነገር ብጠይቁኝ ከጎናችሁኝ እማግዛችሁ ይሆናል። እናንተ ዛሬ ግን ይህ ልታበረታቱኝ ይገባል። ለሌሎች እያያችሁ አስተያየት እንደምትሰጧቸው የኔንም እንደዛው እያደረጋችሁ ከጎን እንድትሆኑ ጠይቃቸዋለሁ። ደግሞ ከቻላችሁ ከቻላችሁ የዩኤ የአሜሪካ ቪፒኤን አብረታችሁ ብታዩሌ ደስ ይለኛል። ቪፒኤ እንዳውለድ አድርጋችሁ በቃ አሜሪካ የሚለውን ቪፒኤን ብታበሩት በጣም የተሻለ ዶላር ስለሚቆጥር፣ አዶንዬን ለቀጣይ ቪዲዮ ከአዶንዬ ጋር እንመጣለን። እሱም ደግሞ ማሚን ሰብስክራይብ አድርጓት ይላችኋል። ዛሬ ግን እዚህ ጎረቤት ሰጥቸዋለውኝ አንዴ ቪዲዮ ልስራ ብዬ ግቢ ላይ ፈጣሪ ይመስገን ጥሩ ጥሩ ሰዎች አሉ። የትም ልሄድ የሆነ ቦታ ገበያም ልሄድ የሆነ ነገርም ላድርግ፣ እነሱ ናቸው የሚይዙልኝ የሚያግዙኝ። ሶ እንደዛ ነው ያለው ነገር። ወሬ አላብዘባችሁ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ቤተሰቦቼ ዛሬ በጣም አልቅሻለሁኝ። በቃ ተናድጃለሁ። እንደዛ ሊለኛ አይገባም ነበረ። ምንድን ነው በቃ አሁን በዛ መስመር በጣም ቆየት ብዬ እንዴት እንዲለኛል እንዴት እንዲለኛል ብዬ ላንዛዛባቸው አልፈልኩም። ከዛ ነገር የተረዳሁት ነገር ቢኖር ሞር አንድ እርምጃ ርቀ ከሆነ ሁለት እርምጃ ሶስት እርምጃ ከሱ እንድረቅ እየፈለገ ስለሆነ ነው ያን ነገር ያደረገው ብዬ ነው የተረዳሁት። እናንተም ደግሞ አይ ይሄ ቢሆን እንዲህ ያለሽ እኮ ለዚህ ነው የምትሉት አስተያየት ካለ ኮሜንት ላይ አድርጉልኝ። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ።